ወሃብ የሕይወት ለኩሉ ዓለም ለማ ከየት የወረደ እምሰማያት አንቲ ውእቱ መሶበ ወርቅ ማርያም ናት። መሶበ ወርቅ እንተ ውስቴታ በወርቅ በሰብ ወርቅ ውስጥ ያለ ህቡ የተባለ ምስጢር ያለው ጳውሎስ ክርስቶስ ተመልከቱ ዘወረደ እምሰማያት

አለም ለማ ለዓለም ሁሉ ክርስቶስ የዓለም መድኃኒት እንደሆነ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ስሙ ለዘላለም የተመሰገነ ይሁን። ክርስቶስ የዓለም መድኃኒት እንደሆነ እኛ ኦርቶዶክስያን አያችሁ፣ በዜማችን ሁሉ የምንለው ይሄንን ነው። ስሙ የተመሰገነ ይሁን። እናመሰግነዋለን። ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን? እናውቃለን። መድኃኒ ነው ውዕቱ ይላል ኤጲፋኒዎስ። ጥበብ እንጂ ጥበብስ እሱ መድኃኒታችን ነው። ዘቤዘወነን ያለው የተቤዥን ወተሳየ ጠነነ ያለው በንዛሃ ተደሙ በደሙ ፍሰት በደሙ ፍሰት ወገኖቼ የገዛ ነው። እኛ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን።